የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ዛሬ ይደረጋል። ሌላኛው መርሃ ግብር ነው። ባርሴሎና ከኢንተር ሚላን ጋር ጨዋታቸውን ያደርጋሉ። ትናንትና በኤምረትስ ስታዲየም አርሰናል እና ፓሪስ ሳን ዣርማ ያደረጉትን ጨዋታ ፓሪስ ሳን ዣርማ አንድ ለባዶ በሆነ በጣም ጠባብ በሆነ ውጤት ማሸነፉ ይታወሳል። ዛሬ በኢስታዲ ኦሎምፒክ ሉዊስ ካምፓኒስ ላይ አራት ሰዓት ሲል ባርሴሎና ኢንተር ሚላንን ያስተናግዳል። የአውሮፓ ቻምፒየንስ ሊግን ለአምስት ጊዜ ማሳካት ችሏል። ነገር ግን ረዥም አመታት ሆኗቸዋል ባርሳዎች ይህንን ዋንጫ ካሸነፉ። ባለፉት ጥቂት አመታት በተደጋጋሚ ከጫፍ እየደረሱ ይገኛሉ። ኢንተር ሚላኖች ከፍጻሜ ተፋላሚዎች መካከል፣ ከግማሽ ፍጻሜ ተፎካካሪዎች መካከል ራሳቸውን እያገኙ ነው። አሁን የመጨረሻውን መስመር ለመሻገር ዘንድሮ ህልማቸው አድርገው እየተጫወቱ ነው የሚገኙት። ሁለቱ ቡድኖች በአሰልጣኞቻቸው በኩል ከጨዋታው አስቀድመው የተለያዩ ሀሳቦችን ሲያጋሩ ወድ መጠናል። ሀንዚ ፍሊክ ኢንተር ሚላን በጣም አስቸጋሪ ቡድን እንደሆነ ገልጿል። የተከላካይ ክፍላቸው ከአውሮፓ ምርጦች ውስጥ አንዱ እንደሆነ ነው የተናገሩት። የኢንተር ሚላንን የመሀል ሜዳና የፊት መስመር ጠንካራ ነው ሲሉ ገልጸዋል። እኚህ ጀርመናዊ አሰልጣኝ የሪያል ማድሪድ ጨዋታ የተለየና ስሜታዊ የሚያደርግ ነው፣ ነገር ግን በዛሬው ጨዋታ ማተኮር ያለብን ለፍጻሜ ለመድረስ ነው ሲሉ ሀሳባቸውን አጋርተዋል። በሌላ ጉዳይ ሲሞን ኤንዛጊ ደግሞ ከዚህ ጨዋታ ጋር በተገናኘ ሀሳቡን አጋርተዋል። ባርሴሎና በአሁኑ ሰዓት የአውሮፓ ምርጡ ቡድን ነው ሲሉ ሀሳባቸውን አጋርተዋል። ሃንዚ ፍሊክ ለባርሴሎና ብዙ ነገርን መስጠት የቻለ አሰልጣኝ ነው። ባርሴሎና በማጥቃቱ ረገድ በጣም አደገኛ ናቸው። እናከብራቸዋለን፣ ነገር ግን በፍጹም አንፈራቸውም ሲሉ እኚህ ጣሊያናዊ አሰልጣኝ ገልጸዋል። ጨዋታውን ልንጫወተው የምንፈልገው ጨዋታ ነው። እንዳለመታደል ሳምንቱ ጥሩ አልነበረም ሲሉ ገልጿል። ሴሪያው ተከታታይ ጨዋታዎችን ነጥብ እየጣሉ ነው የሚገኙት። አሁን የእነሱን መንሸራተት እንደ አጋጣሚ እየተጠቀመው ናፖሊ የሴሪያው መሪ መሆን ይችሏል። ከዛ ባለፈ በኮፓ ኢታሊያም በከተማ ተቀናቃኛቸው ሲ ሚላን ወደ ፍጻሜ እንዳያልፉ ሽንፈት ተጎናጽፈዋል እና እነዚህ ያለፉት ጥቂት ሳምንታት መጥፎ የሚባሉ ጊዜያቸውን ለመሻር የዛሬውን ጨዋታ ይጠቀሙበታል ተብሎ ነው የሚጠበቀው ወደ ሌሎች አጫጭር ጉዳዮች ስንሸጋገር አስቶን ቪላ የቢዝነስ ኦፕሬሽን ፕሬዚደንቱ ክሪስ ሄክ በአመቱ መጨረሻ ክለቡን ይለቃሉ ሲሉ ዚ አትሌቲክ አስነብቧል። ሄክ ሀያ ሀያ ሶስት ላይ ነበረ ክለቡን በግንቦት ወረ ተቀላቀለው በክለቡ ታሪክ ክብረ ወሰን የሆነ የገንዘብ ትርፋማነትን ማስመዝገብ ችሏል የበርሚንግሃሙ ክለብ። ለዚህ ደግሞ ዋነኛ ምክንያቱ የአውሮፓ እግር ኳስ ማህበር በሚያዘጋጀው የቻምፒየንስ ሊግ ውድድር ላይ ተካፋይ መሆኑ ነው። ሰውየው እኛ አሜሪካዊ ሰው በጣም የታወቁ ቢዝነስ መሪ ናቸው። በአሜሪካ የቅርጫት ኳስ ክለብ ሆነው በኤንቢኤው ክለብ በፊላዴልፊያ ሰቨን ሲክሰርስ በፕሬዝደንትነት ለአመታት ሰርተዋል። ከዛ ባለፈ የኒውዮርክ ሬድቡል ፕሬዝደንት ሆነውም እንደዚሁ አስተዳድረዋል። የቢዝነስ ኦፕሬሽን ፕሬዝደንት ሆኖ በቪላ ቤት ለሁለት ዓመታት ሰርተዋል። ክሪሲ አሁን በአመቱ መጨረሻ ይለቃሉ እየተባለ ነው። የኖቲንግሃም ፎረስቱ ባለቤት ኤቫንጀሎስ ማሪናኪስ ወደ አውሮፓ ውድድር ክለቡ ለሚያደርገው የተሳትፎ ዝግጅት ሲባል አዲስ ውሳኔን ወስነዋል። ሰውየው በፕሪምየር ሊጉ ክለብ ውስጥ ያላቸውን ሼር ወይንም ድርሻቸውን በስውር ለማስተዳደር ፍቃዳቸውን ሰጥተዋል። የቢዝነስና የኢኮኖሚክ ሰዎች ቢኖሩ የበለጠ ያግዙኛል። ብላይንድ ትረስት ይሉታል። ምን እንደማለት ነው? የራሳቸው የሆነውን ሼር በሌላ ሰው እንዲተዳደር እና እንዲመራ ፍቃድ እንደ መስጠት ማለት ነው እና በኖቲንግሃም ፎረስት ያላቸውን ድርሻ ወይንም የእሳቸውን የይዞታ ባለቤትነት ለሌላ ሰው ሰጥተዋል እንዲያስተዳድሩት እንደማለት ነው። ይህንን ያደረጉበት ዋነኛ ምክንያት የአውሮፓ እግር ኳስ ማህበር ቀጣይ የውድድር ዓመት ላይ ኖቲንግሃም ፎረስት በቻምፒየንስ ሊግ ወይ በአውሮፓ ሊግ ወይ ደግሞ በኮንፍረንስ ሊግ በፕሪሚየር ሊጉ እንደሚያሳካው ደረጃ ተሳታፊነትን ይሰጠዋልና እሳቸው ደግሞ ሌላ ክለብን በባለቤትነት ይዘዋል። የአቴንስ መቀመጫ የሆነውን አቴንስ ላይ መቀመጫቸውን ካደረጉት ሁለቱ ክለቦች አንደኛው ኦሎምፒያኮስ የእሳቸው ነውና ኦሎምፒያኮስ ገና የአውሮፓ ቻምፒየንስ ሊግ በቀጣይ የውድድር ዓመት እንደሚሳተፍ አረጋግጧል። ኖቲንግሃም ፎረስትን በቻምፒየንስ ሊግ ወይ በሌላ የአውሮፓ ውድድር የሚካፈል ከሆነ ሁለት ክለቦች በአንድ አይነት ውድድር ላይ ሲሳተፉ በአንድ ባለቤትነት የተያዙ ይህንን የአውሮፓ እግር ኳስ ማህበር አይፈቅድም። የጣምራ ባለቤትነት ህጉ ቅጣት እንዲተላለፍበት ያስገድዳል። ለዚህ ሲሉ ነው ገና ከሆኑ የሊግ ጨዋታዎች ገና አልተጠናቀቁም። ነገር ግን ሰውየው ብላይንድ ትረስት በሚባል ቢዝነስ አስተዳደር ድርሻቸውን በሌላ ሰው እንዲመራ እየፈቀዱ ይገኛሉ። ቼልሲ መቀመጫውን ዱባይ ካደረገ ዳማክ ፕሮፐርቲስ ከተባለ ተቋም ጋር ስምምነት ፈጽሟል። የፈጸመው ስምምነት የማሊያ ላይ ስፖንሰር ነው። እስከ ውድድር አመቱ መጨረሻ ድረስ በቼልሲ ማሊያ ላይ ይሄ ተቋም ይተዋወቃል። በፕሪሚየር ሊግ በሚኖሩ ቀጣይ ጨዋታዎች፣ በኮንፌዴሬሽን ማነው በኮንፈረንስ ሊግ የግማሽ ፍጻሜ የደርሶ መልስ ጨዋታዎች፣ ከተቻለ ደግሞ እስከ ፍጻሜ ከደረሱም በዚያ ጨዋታ ላይ ራሱን ያስተዋውቋል ክለቡ በክለቦች ዓለም ዋንጫ ላይ ተካፋይ ይሆናል። ነገር ግን በዚያ ውድድር ላይ ይሄ ተቋም ራሱን ያስተዋውቅም። ሀያ ሀያ ሶስት ጀምሮ ሀያ ሀያ ሶስት መጨረሻ በኋላ እስካሁን ድረስ በቼልሲ የማሊያ ስፖንሰር አልተገኘም። ለመጨረሻ ጊዜ ስፖንሰር የሆነው ሀያ ሀያ ሶስት ላይ አርባ ሚሊዮን ፓውንድ የከፈላቸው ኢንፊኒቲ አትሌት የተባለ ተቋም ነው። አሁን ክለቡ የውስጥ ምንጮች ለአትሌቲክ ለዚህ አትሌቲክ እንደነገሩት ከሆነ ጥሩ የሚባሉ ፉክክሮች እየተጫረቷቸው እንደሆነ ሌሎች ተቋማት በቀጣይ የውድድር አመት ራሳቸውን በቼልሲ ማሊያ ላይ ለማስተዋወቅ እየሰሩ እንደሆነ ገልጿል። ኤሪክ ዳየር ክረምቱን ከባየር ሚኒክ ኮንትራቱ ሲያበቃ በመልቀቅ ወደ ሞናኮ ያመራል ተብሏል። የ31 ዓመቱ እንግሊዛዊ ተከላካይ የሶስት ዓመት ውል በተጨማሪ አንድ ዓመት የማራዘም አማራጭ ክለቡን ክረምት ላይ የሚቀላቀል ነው። የሚሆነው የኤሪክ ዳይር በውሰት ውል ነበረ፣ ከቶተናም ወደ ባየር ሚኒክ የተዘዋወረው ከቪንሰንት ኮምፓኒ ጋር በዚህ ውድድር ዓመት ብዙ ጨዋታዎችን በተሰላፊነት እኛ አሰልጣኝ መርጠውታል። ዳዮ ፓሜካኖ እና ሂሮኪ ኤቶ የተባሉ ተጫዋቾች ጉዳት ሲገጥማቸው እሱ ነበረ በቋሚነት ሲሰለፍ የነበረው። ተጫዋቹ የመጀመሪያ ዋንጫውን ዘንድሮ የማሳካት እድል አለው፣ የቡንደስሊጋ ዋንጫ የማሳካት እድል አለው። ከዚያ በኋላ ግን የሶስት ዓመት ውል በመፈረም በፈረንሳዩ ክለብ ይጫወታል ተብሎ ይጠበቃል። ገና 31 ዓመቱ ላይ ነው የሚገኘው። ስለዚህ ለረዥም ዓመታት የመጫወት አቅም እንዳለው ዘንድሮ እያስመሰከረ ነው። ሶስት ዓመትና ተጨማሪ አንድ ዓመት የማራዘም አማራጭ የተካተተበት ውል ነው ተብሏል። የቦርን መዙ የአጥቂ ስፍራ ተጫዋች ኢቫ ኒልሰን የሶስት ጨዋታ ቅጣት ተጥሎበት ነበረ እና ይሄ ቅጣቱ ደግሞ አሁን ተነስቶለታል። ከማንቸስተር ዩናይትድ ጋር በሜዳቸው በነበረ ጨዋታ ሰባኛው ደቂቃ ላይ ኖሳይር መዝራዊ ላይ በሰራው ጥፋት ነበረ ቀይ ካርዱ የተሰጠው የእንግሊዝ እግር ኳስ ማህበር አስቀድሞ ሸርተት ብሎ ነበረ። ጥፋቱን ሆነ ብሎ ሳይሆን የሰራው አንደኛው እግሩ ሚዛኑን እንዳይጠብቅ ሸርተት ብሎበት ነበረ እና ይሄንን አጥርተው ቀይ ካርዱን ሽረውለታል። ይሄ ማለት የሶስት ጨዋታ ቅጣቱ ይነሳለታል። ኤምሬትስ ላይ ከአርሰናል ጋር ከዚያ ከስቶን ቪላና ከማንቸስተር ሲቲ ጋር በሚኖሩ ጨዋታዎች ይሄ የ25 ዓመት ብራዚላዊ ተጫዋች አይሰለፍም ተብሎ ነበረ። አሁን ግን ቅጣቱ ተነስቶለታል። በእግር ኳስ ማህበሩ ዘንድሮ የተጫዋቾች ቅጣት ሲነሳ ይሄ የመጀመሪያው አይደለም። ብሩኖ ፌርናንዴሽ በማንቸስተር ዩናይትድ በኩል ሞርገን ጊብስ ዋይት፣ ክሪስቲያን ኖርጋርድ፣ ማይል ሉዊስ ስኬሊና ሌሎች ተጫዋቾችም ቅጣት ተላልፎባቸው ከዚያ እግር ኳስ ማህበሩ ነገሩን አጢኖ ይግባኝ ሰምቶ ከዚያ ቅጣቱን አንስቶላቸው ያቃል። የማንቸስተር ዩናይትድ ሁለት ተጫዋቾች ወደ ልምምድ መመለሳቸው ተሰምቷል። ይሄ ለማንቸስተር ዩናይትድ በጣም በጎ ዜና ሆኗል። ነገ የአውሮፓ ሊግ የግማሽ ፍጻሜ ጨዋታ ያደርጋሉ ከአትሌቲክ ክሉብ ጋር ከሜዳቸው ውጪ ነው የሚጫወቱት። የሁለት ዓመቱ አይቮሪያዊ ተጫዋች አማድ ዲያሎ ረዘም ላለ ጊዜ በጉዳት ምክንያት ከሜዳ ርቆ ነበረ። ሌላኛው ደግሞ የ25 ዓመቱ የመሃል ተከላካይ ማቲያስ ደሊት በጉዳት ምክንያት ከሜዳ ርቆ ነበረ። አሁን እኚህ ተጫዋቾች የቡድን ልምምዳቸውን ማድረግ እንደጀመሩ ለማወቅ ተችሏል። ነገ በሚኖረው ጨዋታ ላይ የመሰለፍ እድል አላቸው ተብሎ ይጠበቃል። የአውሮፓ ሊግን ነገር ካነሳን በአውሮፓ ሊጉ የሚሳተፈው ሌላኛው ክለብ ደግሞ ቶተንሃም ሆትስፐርስ ነው። ነገ በሜዳቸው ከቦዶ ግሊንት ጋር ጨዋታ ያደርጋሉ። የግማሽ ፍጻሜ የመጀመሪያ ዙር መርሃ ግብር። አሰልጣኙ አንጅ ፖስተ ኮግሉ ከነገው የግማሽ ፍጻሜ የመጀመሪያ ዙር ጨዋታ አስቀድሞ እንግዲህ ለጋዜጠኞች አስተያየት ሲሰጡ ነበረ። በሊጉ አስራ ስድስተኛ ደረጃ ላይ ነው የተቀመጠው። እና በርከት ያሉ ሰዎች ቶተንሃም የአውሮፓ ሊግ ዋንጫን እንኳ ቢያሳካ ያሳለፈውን መጥፎ ጊዜ አይቀይርለትም እያሉ ነው። እንደውም አምና ማንቸስተር ዩናይትድ ካደረገው ጋር መጥፎ የውድድር አመትን አሳልፎ ኤፍ ኤ ካፕ በልቶ እንዳጠናቀቀው አይነት ነው ብለው ሲያነጻጽሩ ነበረ። ይቅርታ አድርጉልኝና በየትኛውም ፕላኔት ኤፍ ኤ ካፕና የአውሮፓ ሊግ ዋንጫ የሚነጻጽር አይደለም አንድ አይነት አይደለም እያሉ ነው የሚገኙት። ተጫዋቾቹ ታሪክ የመስራት እድል አላቸው ብለዋል። ገራችን ላይ በነገው ጨዋታ ላይ ሂንግ ሜን ሶን በጉዳት ምክንያት እንደማይሰለፍ ለማወቅ ተችሏል።